ሂዋን እንግዲህ ለዴቭ የባንቴኑና የሮዛን ሚስጥር ልትነግራቸው ስትል ሮዛ ሉሊትን ጠርታ ሂዋን አልተነሳችም እንዴ? ስትበት፣ ኧረ ተነስታለች። ዴቭዝ ተነስቷል። እሱ እኮ ቆይ ከስራ ወደ ስራ ሊሄድ። ሂዋን መቼ ነው ወጣችሁ? ከሱ ቀደም ብላ ወይኔች፣ መሽቁቅ ጉድ ልትሰራኝ ነው ብላ ተንደርድራ ስትወጣ፣ ዴቭ፣ የሚነግርህ ነገር አለ። ሮዛን ምን ያክል ነው የምታውቃት? ሮዛን በደንብ ነው የማውቃት አንድ ባል ሚስቱን እንደሚያውቀው ያክል ማለት ነው። እያለች እያለ እንግዲህ ሮዛ ትመጣለች። ሳት ሰማኝ ቻው ሳት ላይ ልትወጣ ነበር እንዴ ብላ አውሪ ልታስቀይር ብትሞክርም እሱም ሄዋን የሆነ ነገር ነገር አለው ብለሽኝ ነበር። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የቻናል ቤተሰቦች በሀገርም በውጭም ያላችሁ እንዴናችሁ፣ ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ፣ ሙስሊም ወገኖቼም ሰላም ብያለሁ። ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ ዘንድ በአትኩሮት ጋብዛለሁ። እንግዲህ ቅድሚያው መግቢያ እንደነገርኳችሁ ዴቭም እንግዲህ ሮዛን ስለዋሻት ራሱን እየተጸጸተ ነው። ሮዛ ደግሞ እንግዲህ እነሱን ስለማጥፋት ብቻ ነው እንጂ ሚስጥር ስለመደበቋ ብዙም አልጨነቃትም። ሄዋን እንግዲህ ሄዋንእና ዴቭ በጣም የሚፋቀሩ በጣም የሚዋደዱ ናቸው። ወደ ሀገርም የመጣችው እንግዲህ ከረጅም ዓመታትም በኋላ ቢሆን ዴቭን እና ወንድሟን ብላ ነው። ከዛ እንግዲህ ዴቭ ሮዛን ስለዋሻት በጣም ይጨነቃል፣ በጣም ይቆዝማል። ሮዛም እንግዲህ ምን ሆነህ ነው በሀሳብ ጭልጥ ያልከው? ሒዋና የኔ ሒዋና ምን ሆነች ስትል የኔ ሒዋና ነው ያልከው? አይ ምን ችግር አለው ብላትስ የወንድሜ የጓደኘ እህት አይደለች እንዴ? እና ምንድን ነው የሚያስጨንቅህ? ወንድሟ እንግዲህ ለሀገር ሲባል በግንባር ላይ እንደተሰዋ እንዴት አድርጌ መሞቱን ልንገራት? እሷ ደግሞ ማንም እዚህ የላትም። ስለዚህ ምን ብዬ ልንገራት? እንዴት አይጨንቀኝም? ታዲያ አንተን ምን አስጨነቀ? አንተ አልገደልካት ትለዋለች። እሱም በጣም ከባድ ነው፣ ማንም የላትም። ስለዚህ እኔ ነኝ ያለኋት ይላታል። እሺ ለምን ያክል ጊዜ ነው እዚህ የምትቆየው? እሷ እስከፈለገች ድረስ፣ ምናልባትም የእሷ ሊሆን ይችላል፣ ቤት ይችላል። ምን ማለት ይህ ቤት የእግዚአብሔር ነው ምሎዴቭ እንግዲህ ሮዛን እየተንተባተብን ቢሆን ያስረዳታል። መለስ ብሎ ቆይ አሁን ባለትዳር ነኝ፣ እንዴት ይህን ያክል ከረጅም ዓመት በነበረኝ ፍቅር ላይ እንዴት በሀሳብ ጭልጥላለሁ፣ እንዴት ትዳሬን አስቀምጬ፣ እንዴት ሌላ ሰው አስባለሁ እያለ ራሱን እንግዲህ በጸጸት ይሞላል። ሮዛም አሁን ሁለት ሰው ሚስጥሬን የሚያውቃለ፣ በፍጹም ሚስጥሬን እንድትሰማ አልፈቅድልህም። እያንዳንዳችሁን አንድ ባንድ እጨርሳችኋለሁ ይዛኔ እኔ የበላይ ይሆናለሁ። ስለዚህ ከዚህ በኋላ አፋን አስይዛለሁ ባንቴኑን በዛም በዚህ ብዬ ጭንቅሌው መጥቼ እንዳይቆም እንዳይነሳ አድርጋለሁ። አሁን ሁለተኛዋ ጠላቴ ሒዋናት እያለች እንግዲህ ብቻዋን ስለ ጀግንነቷ ታወራለች። ከዛ እንግዲህ ሁለቱን መለስ ብለው ሮዛ እሱም ሮዛ ሲል እሷ ምን ልትይ ነበረ፣ አያንተ ምን ልትይ ነበረ ብሎ የሚፈልጉትን ነገር ካወሩ በኋላ ሮዛ አሁንም መልሳ ጀርባዋን ሰታ ተኛለች። ከዛ ሒዋን እንግዲህ ትወጣና በእነሱ ባንቴኑን እያንዳንዱን ነገር አንተ የሮዛ ፍቅረኛ እንደነበር ሁሉን ነገር ትነግረዋለች። እሱም አው ልክ ነሽ፣ በመጮህ ግን የምናመጣው ለውጥ የለም። አው ዴቭን ተኩሼበታለሁ። ከመተኮስም አልፌ እሷ አልበቃ ብሎኝ በጩቤ ልወጋው ልገለው ነበረ። ዛሬ ግን ዴቭ ምን ያክል ጠንካራ ምን ያክል የዋ ምን ያክል ጥሩ ሰው እንደሆነ በተግባር እያሳየ ነው። ስለዚህ ዝም ብለሽ ሄደሽ ነግረሽ ልቡ እንዲሰበር አልፈልግም። ሒዋን ተረጋግተሽ አስቢ። አዎ እኔና ሮዛ ፍቅረኛሞች ነበር። ታዲያ እንዴት ሆኖ ነው ይሄ ሁሉ ነገር እየተፈጸመበት? መቼም ሁለታችሁ ምን እያደረጋችሁት እንደተቀመጣችሁ መገመት አያቀተኝም። አዎ አንቺ ልክነሽ እያለ ባንቴኑ በተረጋጋ መልክ ሒዋንን ያወራታል። ሒዋንን በዛን እንዴት ተነስታ ጎዳና ላይ ወጣች። እንግዲህ ሲጋራዋን እያጨሰች ተቀምጣ በዛው እንደ እንቅልፍ ሸለብ ያደረጋት ሉሊት፣ እሱ ቄዳ ስትመለስ ታገኛታለች። እንዴ ምን ሆነሽ ነው? እኔ ነኝ አይዞሽ፣ ሉሊት ነኝ። እንዴ ሉሊት ምን ልትሰሪ መጠሽ? አይ እንደዚህ ሆነሽ አይቼሽ ላልፍ አልችልም። ስለዚህ ለዛ ነው። ምን ሆነሽ ነው? ወደዚህ ሀገር ስመጣ ሁለት ሰዎችን አስቤ ነበር የመጣሁት። ለእነሱ ብዬ ነው የመጣሁት። አንደኛው ወንድሜ፣ አንደኛው ደግሞ የምወደው ፍቅሬ። ስለዚህ ሁለቱንም አላገኘኋቸው በቃ አሁን መመለስ አለብን። እንደዛ መሆን የለብሽም ስለዚህ ሁሉን ነገር በትግስት ማለፍ አለብሽ። ቆይ ለምንድን ነው ያላገኘሻቸው ብላ ስጠይቃት እሱ ታሪኩ ረጅም ነው ብላ ሀሳቧን ታስቀይራለች። በቃ አሁን ወደ ቤት መሄድ አለብን ወደ ቤታችን እንሂድ ስላትና ሎሌት ሒዋናን ወደ ቤት ይዛት ትሄዳለች። ከዛ እንግዲህ ሮዛ ቡና ያህላች ባንቴኑን ባንቴኑን እያየች ባንቴኑ ከዚህ በኋላ አንተ ተስፋ የለህም። ስለዚህ ቆይ አንተ እንዴት ነው የምታስበው? እያንዳንዱን ነገር እናገራለሁ ብትል ቭ አዎቶ የሚጥል አይመስልህም? ስለዚህ አፍህን ይዘህ ቀ መስት ለው እር ሮዛ፣ ለምን አንዳንዴ የምናገረውን አታዳምጭኝም? ሔዋን የእኔና አንቺ ፍቅረኛ ሞች እንደሆንን አውቃለች ነው የምልሽ ሲላት ሮዛ በድንጋጤ ክው ትላለች። ከዛ በቃ አንድ እሷን አፏን የሚያሲዝ ሚስጥር ማግኘት አለብኝ፣ ካለ በለዛ ግን፣ ካለ በለዛ ሚን እገላታለሁ ስትለው በጣም ይደነግጣል። ባንቴኑን በዝምታ ይወጣል። ታውቂያለሽ ከዚህ በኋላ ምንም ማድረግ አልፈልግም። እያንዳንዱን እውነት ነግሬ ጭንቅላቴ ውስጥ የሚያቃጭለውን ፀፀት ማስወገድ ነው የምፈልገው። ስለዚህ እውነቱን እናገራለሁ ሲላት ሮዛ በጣም ትደነግጣለች። ምን ማድረግ ያለብን እና ምን ልታደርግ? እሷም እንዳልኩ አንድ እሷን አፏን የሚያስይዝ ምስጥር ማግኘት ካለ፣ በለዛም ደግሞ እገላታለሁ። አትጠራጠር፣ አደርገዋለሁ ትላለች። ሉሊት እንግዲህ ቤት ስትጠርግ ባንቴኑን ቆዝ ሞተ ያለ እንዴ? ባንቴኑ ቆይ ያመመ ነው እንዴ ስትለው፣ አረ በፍጹም አንቺ እያለሽ እንዴት እስትንፋ ተሽኛል እኮ ስላት፣ አይ ታዲያ ፊት ላይ የማየው ግን ያንን አይደለም ስትለው፣ አይ ሌላ ሌላ ነገር ነው። በቃ ሀሳቡን ሸር ልታደርገኝ ትችላለህ? ስትል አይ ችግር የለውም። ብሎ እንግዲህ እሺ በቃ ካልፈለክ ችግር የለውም። ቆይ ባለፈው የተሰጠሽን አሳይመንትስ እሱን እኮ ጨርሽ የሰርቻል? እንግዲህ ሎሊት ሮዛ እንዳጠፋችባት አላወቀችም። እሷ ሰርታ ጨርሳ ማዘጋጀቷን ብቻ ነው ያወቀችው። ሮዛ ግን እንትኗን አጥፍታባታለች። ከወዲሁ ቼክ ብታደርገው ጥሩ ነበር። እንደምንኮራብሽ አልጠራጠርም። አዎ ዜብ በደንብ አስጠንቁኛል፣ በጣም ይተማመንብኛል፣ ስለዚህ አኮረዋለሁ ብላ ለባንቴ ቃል ትገባለታለች። እሱም ምሽ የምትፈልገው ነገር ካለ አለ ብላ ወደ ስራዋ ትሄዳለች። ከዚ እንግዲህ ሄዋንና ዴቭ ሄዋን በር ላይ ቆማ ዴቭ ወደ ስራ ሊወጣ ሲል እንቃርካ ትስመዋለች፣ ታቅፈዋለች። ቆይ ወድሃለሁ እኮ አዎ ረፍዷላ እኔ መወድሽ ነበር ረፈደ የት ነበርሽ ብሎች ጠይቃት ይኸው መጣሃደል ስትለው አሁን እረፈደ አሁን ሌላ ሰው ሆኛል። እውነቱን መቀበል ያለብን ይሄ ነው ብሎ እየፈራን ቢሆን እሱም አልቅሶ ያቅፋታል። ከዛ እንግዲህ እሱ በቃ በቃ ብሎ ጥሏት ይሄዳል። በንጋታው ሂዋን ሁሉንም ነገር ለዴቭ ልትነግረው ትወስናለች። ሎሊት ዴቭ እንደወጣ ነገ